ዓላማዬ የኢትዮጵያ የሀገረሰብ ሙዚቃ መሳሪያዎችን ማጉላት ነው። ድምፃዊ አስቻለው ፈጠነ ክራርን ይቃኛል። አባቱ ወንድሞቹና አጎቱም ክራር ተጫዋቾች ናቸው። እሱም ቢሆን የእጅ ጣቶቹን ከክራሩ ላይ ማንሳት አይፈልግም። አስቻለው የክራር አድናቂ ነው ብቻም ሳይሆን ብዙ ክራሮችም አሉት። እርሱም ክራሮቼን በጣም እወዳቸዋለሁ ሲል ይደመጣል። ሳባ፣ ጃኖ፣ ኡምባላ፣ አራዳ እያለም ስም አውጥቶላቸዋል። ውልደቱና እድገቱ ቻግኒ ነው። እናትዋ ጎንደርና ካሲናው ጎጃም በሚሉ ዜማዎቹ የብዙዎቹን ቀልብ መሳብ ችሏል። ራሱን ከያኔው ሲል ይገልጻል። አስራ አራት ሙዚቃዎችን የያዘ አስቻለ የተሰኘ አልበም ለአድማጭ ጆሮም አብቅቷል። ግጥሞቹ ባህላዊና ትውፊታዊ ይዘት አላቸው። የተለያዩ ድምጾችን ቀላቅሎ አዲስ ድምፅ እንካችሁ ይላል። በሙዚቃዎቹ ውስጥ መንዙማ ይሰማል። አረበኛውና ግዕዙም ይደመጣል። ባስኬቶ ይንቆረቆራል። ፈረሶችም በአድዋ ሙዚቃ ውስጥ አብረውት ያዜማሉ። ከአባይ ቁጭት እስከ ወሎ ፍቅርና ታሪክ፣ ከሸዋ እስከ በላይ ሰልካካዋ ልጅና ሌሎችም በሥራዎቹ ውስጥ ተነስተዋል። የቀድሞ የግብርና ባለሙያ በአጋጣሚ ወደ ሙዚቃ እንደ ገባ ይናገራል። እነ ባህሩ ቃኜ ልቡን ሰርቀውታል፣ ግን በቁጥጥር ስር አላዋሉትም። የምዕራብ አፍሪካ ሙዚቃም ወዳጅ ነው። በአልበሙ የተለያዩ አገር በቀል የሙዚቃ መሳሪያዎችን ከዘመናዊ መሳሪያዎች ጋር ተጣምረዋል። አማርኛ፣ ኦሮምኛ፣ ትግርኛ፣ ጉምዘኛ፣ አረበኛና ሌሎችም ቋንቋዎች ተሰባጥረውበታል። ሙዚቃ በብዙ ሕግ እንዲታጠር አልፈልግም በማለት አዲስ ድምፅ ለመፍጠር ስለመሞከሩ ይናገራል። ከያኒ አስቻለው ፈጠነ የኢትዮጵያን ባህሎች አዋህዶ አዲስ ለመፍጠር እየዳዳሁ ነኝ ይላል። ለኮራ አዋርድም ታጭቶ እንደነበር የማይዘነጋው አስቻለው፣ አስቻለው ፈጠነ በቅጽል ስሙ አርዲ፣ ቻግኒ መድኃኔዓለም ሰፈር ነው የተወለደው። አስቻለውም ሙዚቃ ከልጅነቱ ጀምሮ አብረዋለች። አባቴ አጎቴ፣ ወንድሞቼ ሁሉ ክራሪ ሞካክሩ ነበር ይላል። የሰፈሩን ሰዎች ከማዝናናት ውጪ ወደ ሙዚቃ ሙያ እገባለሁ የሚል ግምት ግን አልነበረውም። ግን ሙዚቃ እህል ውሃው ሳትሆን አትቀርም። አጋጣሚዎች የሚፈጥሩት ነገር አለ አይደል? በ2002 ዓ.ም ቻግኒ ውስጥ የፖለቲካ ነገር ተከሰተና ትንሽ ደበቅ ብዬ ወደ ወልዲያ ሄድኩ ቆየሁም። ከወልዲያ ተነስቼ አዲስ አበባ ቲያትር ቤት ማዘጋጃ ስሞክር አለፍኩ። ቲያትር ቤት አሰለጠኑኝ፣ ብዙ ዕውቀቶችን ሰጡኝ፣ ነገሮች ተመቻቹልኝ፣ አንዳንድ ስል እዚህ ደረስኩ በማለት የሙዚቃ ጉዞውን ጅማሮውን ያወሳል አስቻለው። ልዩ ተጽዕኖ ፈጠረብኝ የሚለው ባለሙያ ባይኖርም የሚሰማቸው ሙዚቃዎች ግን እይታውንም ጆሮውንም የቃኙ ስለ መሆናቸው ያነሳል። እጅጋየሁ ሽባባው ጂጂ የሰፈራችን ልጅ ናት የሚለው አስቻለው የድምጻዊቷ እውቅናና የሙዚቃ ሥራዎቿ ወደ ሙዚቃው የመጀመሪያው በር ከፋች ነው። ተወልጄ ባደግኩበት አካባቢ የአያ ሽባባው ልጅ ዘፋኝና ሲባል የራሱ ተጽዕኖ ያሳድራል። ሁለተኛ የእሷም የሙዚቃ አሰራር ሌላ ነው ይላል። በጂጂ ሳያበቃ ክራር ገራፊዎቹ ባህሩ ቃኜ፣ ሜሪ አርምዴና ካሳ ተሰማ በልቡ አደሩ። የባህሩ ቃኜ ግን ይለያል ጋሽ ባህሩ ቃኜ አያቴ ነው የሚመስሉኝ። እሳቸውን በጣም እሰማለሁ። ደስ ይሉኛል በቃ ሲል ቃል ያጥረዋል። ከሀገር ተሻግሮ ባህር አቋርጦ የምዕራብ አፍሪካ ሙዚቃም አድናቂ ነው። በተለይ ግን የማሊን ሙዚቃ ይወዳል። ለዚህም ነው ራሱን በዚህ መሃል ነኝ ሲል የሙዚቃ ተጽዕኖ ሰፋ ያለ እንደሆነ የሚናገረው። ቻግኒ መወለዱ ደግሞ ትልቅ እድልም ሆኖለታል። አስቻለ ሲል ስያሜ የሰጠው የመጀመሪያ አልበሙ ባህላዊና ትውፊታዊ ግጥሞችን ከመሰነዱ በተጨማሪ ከሰባት በላይ ቋንቋዎች ይዜሙበታል። አስቻለው የቻግኒ ብዝሃነት ያለው ማህበረሰብ ባህልና ቋንቋ ጆሮን እንዲከፍት እንዳደረገው ይናገራል። ቻግኒ ላይ ተወልዶ ሲታደግ አማርኛ፣ አገውኛ፣ ጉምዘኛ፣ ሽናሻኛ፣ ኦሮምኛ፣ ከንባትኛ፣ ሀድይኛ አለ በተለይ አማርኛ፣ አገውኛ፣ ጉምዘኛና ሽናሽኛ ስብጥሩ አለ። ሙዚቃዎቹ ታቦታት ሲወጡም በስፋት ይሰማሉ ይላል። አስቻለውና የአልበሙ ተሳታፊ ባለሙያዎች የኢትዮጵያ የባህል ሙዚቃ መሳሪያዎች በሚለው መግለጫ አይስማሙም። ለነዚህ ምክንያታቸው አገር በቀል መሳሪያዎችን ወደ ጎን አሽቀንጥረን ዘመናዊ በሚል የተቀበልናቸው የሙዚቃ መሳሪያዎች የኛ አይደሉም የሚል ነው። የአስቻለ አልበም ሂደትም እነዚህ ሀገርኛ የኢትዮጵያ የሙዚቃ መሳሪያዎች ላይ ትኩረት ያደረገ ነበር። ሂደቱ ከሰሜን ከምዕራብና ከደቡብ የሙዚቃ መሳሪያዎችን በማሰባሰብ ሀ ብሎ ስለ መጀመሩ ድምጻዊው ያነሳል። የኢትዮጵያን የባህል መሳሪያዎችና የባህል ሙዚቃዎችን በሚገባን መጠን ሰርተን የሆነ ቦታ ለማድረስ ነበር የጀመር ነው ይላል። በመጀመሪያ ዕቃዎችን ሰበሰብ። ለምሳሌ ትልልቅ ከበሮዎችን፣ እኔ ከተወለድኩበት አካባቢ የጉምዝ ማኅበረሰብ፣ እንዲህና የሚባል ከበሮ አለ ወደ 50 እና 60 ኪሎ የሚመዝን ከአንድ ትልቅ ዛፍ የሚፈለፈል ነው። ትንሽየዋ ደግሞ ለተዝካር መጥሪያ የሚጠቀሙባት ፊርማ የምትባል ከበሮ አለች። እኔ ክራሮችን በትልቅ ቅሎች ነው የማሰራው እነሱ እነሱን እየሰራን ነው ሪከርድ ማድረግ የጀመር ነው። እምቢልታን ትግራይ አካባቢ ነው በብዛት የሚጠቀሙበት፣ ዙምባራ ደግሞ ቤኒሻንጉል፣ ቶሜ ደግሞ የጋምቤላ። ከደቡብም የተለያዩ መሳሪያዎችን መሰብሰብ ጀመርን። ከዚህ በኋላ ቡርባክስ የተሰኘ ባንድ ድረስ መስርተው የአስቻለን ስራዎች መቅረጽ እስኪጀምሩ ድረስ በርካታ ውጣ ውረዶችን አልፈዋል። ልፋታቸው መና አለመቅረቱን ሲያስረዳ ግን ንጹሕ የሆነ የኢትዮጵያ ሙዚቃ ወጥቶ ሰውም ከሚገባው በላይ ደስታ ሰጥቶናል በማለት ነው። የሀገሪቱ የሙዚቃ ትምህርት ቤቶችና ቲያትር ቤቶች የኢትዮጵያን የሙዚቃ መሳሪያዎች ችላ ብለዋል ሲል የሚወቅ ሰው አስቻለው፣ ሁኔታውንም አሳዛኝ ሲል ይገልጻል። እንደ እኔ የኢትዮጵያ የሙዚቃ መሳሪያ የሚገባውን ቦታ አግኝቷል ብዬ አላምንም። ለምሳሌ ድርድር ክራር ጠፍቷል ማለት ይቻላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት ጠብቃ፣ በመዝሙሮች ላይ ይሰማል። ወደ ሙዚቃው ሲመጣ ግን ድርድሩን ጋሽ ካሳ ተሰማ፣ እነ ሜሪ አርምዴ እና አስናቀች ወርቁና የተወሰኑ ሰዎች እኔ እንኳን ምንም አላውቅም ያለቀ ጭላጭ ነገር ነው የደረሰን ይላል አስቻለው። የኛ አላማ የኢትዮጵያ የሙዚቃ መሳሪያ ትልቅ ቦታ መድረስ እንዲችል ነው ይላል። ግጥሞቹ ባህላዊና ትውፊታዊ ይዘት ያላቸው ናቸው። ይሄ ተጨማሪ ነው ግን ዋናው መነሻ። የኢትዮጵያን የሙዚቃ መሳሪያዎች ካሉበት አምጥተን አጣምረን ተወዳዳሪ እንዲሆኑ ማስቻል ነው ይላል ቃሉ። ታሪክ ወዳዱ አስቻለው ነው። አስቻለው በእመት ሸዋ ሙዚቃው ከእንጦጦ ተነስቶ በእምዬ ተመርቶ ሸዋ ገራቅና ድንበር ካርታ ሰርቶ ሲል በእንገር ወሎ ደግሞ አገር ክተት ብለው አዋጅ ሲማማሉ ከቶ ከቶ አደረ ጃማ ወረ ኢሉ የራስ አሌ ሀገር የሴሩ ጓንጉል ይሾማል ይቀባል አቡን ይመስል እያለ ያዜማል። ካስቻለው ሙዚቃዎች ውስጥ ይነቀስ ቢባል ታሪክ አንዱ ነው። ለዚህ ደግሞ ጎበዝ ታሪክ ተማሪ መሆኑ ትልቅ ስፍራ አለው። የማህበራዊ ሳይንስ ተማሪ ነበርኩ። ተማሪዎች በሌላው የትምህርት አይነት ሊበልጡኝ ይችላሉ በታሪክ ግን በጣም ጎበዝ ነበርኩ። አገር አቀፍ የመልቀቂያ ፈተናን 3.8 ነው ያመጣሁት። ታሪክ በጣም ነው የምወደው፣ ይሄ ለሙዚቃ ይጠቅሞኛል ሲል ስለ ግጥሞችና ታሪካዊ ይዘታቸው ያነሳል። ግን ከዚህም ያልፋል። የግብርና ባለሙያ ሆኖ ሲሰራ ታሪክ ብቻም ሳይሆን ባህልን ለመኖር ለመውደድ ቻለ። ከአገውና ከጉሙዝ ባህሎች ባለፈ በወሎ ባህል ስለመመሰጡም ይናገራል። ወሎዬ እስክ መስል ድረስ አወቅኩት ሲልም በወልዲያ ቆይታው ወቅት ባህሉን ማወቁን ጠቅሶ ሸዋ ስለመዝለቁም ይናገራል። ቅድሚያ ማወቅ ሲልም ያላየውን ያላጠናውን ያላወቀውን ያልተረዳውን እንደማይጽፍ ይናገራል። ወሎ ስሰራ ወልዲያ፣ አዳጎ፣ ፒያሳ፣ መቻሬ ሜዳ፣ ጎንደር በር በጣም ትዝ ይሉኛል። ደሴ ስመጣ አይት ጠየፍ አዳራሽ ዲሙ ነው ድባቡ። ጥምቀት ያከበር ነው ቆቦ ገምሻራዎች የሚገማሸሩበትና ሌሎችም ይታሰባሉ። ታሪክ ተማሪ ነኝ ደግሞ እነ ልጅያሱ እያሱ የነ ራሳሊ የእጁ በጣም ይመጣብኛል እና በፊትና በኋላ አጠናና ቦታዎቹን ድጋሚ አገላብጥና ስሰራው በጣም ጥሩ ይሆናል ማለት ነው በማለት የግጥም አጻጻፊ ሂደቱንና ታሪካዊነቱን ይገልጻል። ከአባ ሀጂ የመንዙማ ተጽዕኖ ጀምሮ ከመቃብር በላይ ስም ይቀራል ብሎ ፍቅርና ጀግንነት ያውቅበታል። ወሎ ወሎ ልበሰፊ፣ መተኛ ድንኳን አበጋር ይፈራል እንኳን አምላኩን ሲል በመንዙማ ሙዚቃውን ጀምሮ ይቃኛል። መንዙማን ምናልባትም ከሃይማኖታዊ ስርዓት ውጪ ዓለማዊ ሙዚቃዎች መስማት እንግዳ ነው። አስቻለው ለመንዙማ ልቡን የከፈተው ቻግኒ የሰባት ዓመት ልጅ እያለ ከአባ ሀጂ ነው። ከዚያ በኋላ ደግሞ በወሎ ቆይታው ዳግም መንዙማን አገኘ። መንዙማ በጣም እወዳለሁ። መንዙማ ብዙም ዘፈኖች ላይ አይነሳምና በዚህ ተጽዕኖ ይመስለኛል መንዙማን ያስገባሁ። አስቻለው ከዚህ በተጨማሪ ቋንቋዎችን ብቻም ሳይሆን ብዙ ርዕሰ ጉዳዮችን ከተለያዩ አካባቢዎች የአዘፋፈን ዘዴና ቅላጼ ጋር አዋህዷል። እንደ አካባቢው ዘዬ የአስቻለው የድምፅ ሬንጅ ከፍና ዝቅ ይላል። በጣም ትንሽዬ ክራር አለኝ። በገና የሚያካክል ክራርም አለኝ። በትንሹ ሬንጅ ስጫወት፣ በመሃላቸው ስጫወት፣ በትልቁ ደግሞ ስጫወት፣ ድምፄ በዚህ ሂደት ውስጥ ይቀያየራል ይላል። በተጨማሪም አንጎራጓሪውም ተቀባዩም አስቻለው ነው። የአልበሙ አዘጋጆች የሴት ድምፅ ስትሰሙ እንዳትደነግጡ ሲሉም ሁሉም ድምጾች ከአንድ ሴት በስተቀር ያስቻለው ናቸው ብለዋል። ከጎጃምና ከሸዋ ውጪ ያሉ ኳየሮች ወይም ተቀባይ እኔ ነኝ የሠራሁት። በቀጭን ድምፅ፣ በመካከለኛ በሴት አይነት ድምፅ፣ በሌላ ድምፅ አድርጌ ኳየሩን ስሰራው በጣም አሪፍ ይሆናል። ይሄ በተለያየ የሙዚቃ መሣሪያዎች መጫወት የሌሎች አገራትን ልምድ ማየት ይመስለኛል ሲልም ተጽዕኖ ነው ያነሳል። በሙዚቃዎቹ ላይ የሚጠሩ እንደ ወይዘሮ ተሰሩ አደገኛው ጀንበር ያሉ ሰዎችም አሉ እነዚህ ሰዎች ምናባዊ አባዊ ወይስ እውነተኛ ሰዎች ናቸው ይህን አስቻለው ለአድማጩ የቤት ሥራ ትቷል በክራሩ ላይ እንደምመራመረው ግጥሙም ዜማውም ላይ መመራመር አለብኝ ብዬ አምናለሁ ሰው በየራሱ ይተረጉመው ሙዚቃን እንዲህ ነው ብል የአድማጭን አስተያየት ምልከታ መገደብ ነው ብዬ አምናለሁ ይላል ከያኔው አስቻለው ራሱን ከያኒ ብለው የሚጠራው አስቻለው ጥሩ ሥራዎችን ሰርቶ ወደ ሕዝቡ ለማውጣት ተፍ ተፍ የሚል ጀማሪ አርቲስት ከያኒ ነው ሲል ራሱን ይገልጻል። ከአራት አምስት ዓመታት በፊት በጉምዝኛና በአገውኛ ሙዚቃዎችን ሰርቷል። ግን እምብዛም እውቅና አላገኝም። ለዚህም አስቻለው ጊዜና ሂደትን እንደ ምክንያት ያነሳል። አንድ ሳይባል ሃያ ሰላሳ አይባልም ሲል ጉዞው ለትጋት መንገድ እንደጠረገለት ይናገራል። ሁሉም ነገር ሂደት ነው። ከቻግኒ ከሰፈሬ የተነሳው የሰፈሬን ሰዎች በሙዚቃ በክራር አዝናናለሁ። ትችላለህ ተባልኩ። ከዚያ ባህር ዳር አካባቢ ቀለበቴ የሚል ዘፈን ዘፈንኩ። እዚያም ትችላለህ ተባልኩ። በላይ ዘለቀን ዘፈንኩ። በአገውኛ እርግብ ዳባ፣ እቅፋ አርጊኝ የሚሉትን ዘፈንኩ። እየሰፋ እየሰፋ ነው የመጣው ከዚያ አዲስ አበባ መጥቼ እናትዋ ጎንደርን ቡርቧክስ ሪከርድስ ሰፋ አድርጎ ሰራው። በጣም ትችላለህ አሉኝ። ከዚያ ካሲናውን እያለ እየሰፋ መጣ። አሁን ደግሞ ይህ አልበም ሲለቀቅ ተቀባይነቱ በቀናት ውስጥ ትልቅ ነው። በጣም ደስ ይላል። የከያኔው አስቻለ አልበም አስራ አራት ዘፈኖችን ይዟል። ቋንቋ፣ ዜማ፣ የሙዚቃ መሳሪያ፣ ድምፅ፣ ባህል፣ ታሪክ ወዘተ ባጭሩ፣ የማይሰማ ድምጽ የለም። አስቻለው በስራው እንደ ቋንቋዎቹ ቅላጼ የአካባቢዎችን ለዛ ለመላበሱ ሙዚቃ ሲሰራ ዋናው ነገር ጉሮሮ ላይ ነው፣ የአነጋገር ዘይቤ ነው፣ ባህሉን መማግ ነው ይላል። ሙዚቃ ሲሰራ ነፍስያን በደንብ ማዳመጥ ያስፈልጋል። ምንም ነገር መስማት አያስፈልግም። ዜማ ስሰራ ራሴንና ራሴን ነው የማዳምጠው እና የሆነ ነገር መጥቶ አስገባኝ ይለኛል። ቅኝቶችን እንደ ጅረት ስደረድራቸው የሆነ ነገርም ይመጣልኛል። ያን ነገር ደግሞ በአግባቡ ሸመን አድርጎ መጠቀም ነው። የጥበብ ማስፈጸሚያ ነኝ ብሎ ማሰብ ነው የሚያስፈልገው። ከጥበብ ጋር ጥሩ መወዳጀትን መስርቶ የሚገባውን ነገር አድርጎ የሚገባውን ድካም ደግሞ መስራት ነው እና ቀስቀሳው ራሱ ሙዚቃው አንድ ሲባል ሁለት ሶስት፣ አራት፣ አምስት አድርገኝ ይላል ጅረቱን መከተል ነው ይላል፣ ስለ ስራው ሲያስረዳ አስቻለ። አልበም የተለያዩ ቋንቋዎች ዜማዎች ዜማዎችና የሙዚቃ መሳሪያዎች ቅይጥ ነው። አልበሙ ምን አይነት አልበም ነው? ዘውጉስ ምንድን ነው? ለሚለው የቢቢሲ አማርኛ ጥያቄው አስቻለው ፈጠነ መልሱ እኔ አላውቀውም ነበር ያለው። አክሎም አስቻለ የሚለው ዘፈን ባስኬቷ ትጀምራለች፣ እኔ በአማርኛ ቀጥላለሁ በአገውኛ ቀጥላለሁ። አማርኛ አገወኛ እየተደረገ በመጨረሻ በግዕዝ ያበቃል። የቋንቋም ፊውዥን ውህደት አለው። ፐርከሽን የደቡብ አለ፣ የእኔ ክራር አለ፣ አታሞ አለ፣ የጉምዝ ከበሮ አለ። ይሄ ፊውዥን ነው ስም እስክንሰጠው ድረስ። የተለያየ የባህልና የዘመናዊ መሳሪያዎች ስለሆነ ፊውዥን ብንለው ይሻላል ይላል። የራሱን ሙዚቃ ፍልስፍና ነው የራሱን የሙዚቃ ፍልስፍና ነው እየተከተለ እንደሆነ የሚጠቅሰው አስቻለው የተለመደውን የሙዚቃ ሕግ መስበር ይፈልጋል። የሆነ ነገር ላይ ለመድረስ ጀምረናል። ከነበረው የሙዚቃ አሰራር ኢንትሮ ብሪጅ ምናምን የሚባለው ሶስት ሶስት ከሱ ወጥተናል። የሆነ ነገር ለማሰማት ዥረት ጀምረናል በማለት ስራዎቹ ላይ ስለሚሰሙ የተለያዩ ድምጾችና የሙዚቃ መሳሪያዎች ያነሳል። አስቻለውና ባልደረቦቹ አዲስ ድምፅ ለመፍጠር ጉዞ ጀምረናል ይላሉ። እርሱም ሙዚቃ ፍልስፍና ነው ብዬ አምናለሁ፣ ግን ደግሞ በብዙ ህግ እንዲታጠር አልፈልግም። ቀመር ቢኖረንም በቀመር የምንሰራውን በህግ ለማጠር አንፈልግም። አንድ ሲደመር ሁለት እኩል ይሆናል ሶስት። ይሄ ቀመር ነው አይደል ማሲንቆ ሲደመር ክራር ሲደመር ከበሮ ሲደመር ዋሽንት ምናምን ይሄ ቀመር እንዲሆን አንፈልግም ይላል አስቻለው ፈጠነና ስለ አስቻለው ፈጠነ ከቢቢሲ አማርኛ ያገኘ ነው መረጃ። ድሃ ተበደለ፣ ፍርድ ተጓደለ የሚል አስተዳዳሪ ይስጠን።